የፕሪቶሪያ ስምምነት አላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁሞ ጋር የሚያያዙ ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው፣ ምንም ጥያቄ የለው። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠመንጃ ማስረከብና ለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደ እሱ መለሳለን። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌዴራል ጋር ያላት ግንኙነት እንዳለ ሆኖ ከፌዴራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት ድል የሌላቸው በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያረገው እንዳለ አቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን ማያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተሪም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስ ብሩቱ ዳታ መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ ትምህርት፣ ጤና ወዘተ የምን ላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድስ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ ብሎ ወድመዋል፣ ወይ በከፊል ወድመዋል፣ ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ። ስለዚህ የኢኮኖሚ ምንድን ነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣ የሰላምና የጸጥታ ጉዳዮችን ማረጋገጥ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ። እነዚህ ናቸው ጊዜያዊ አስተዳደሩ አላማዎች። ስለዚህ የጊዜያዊ አስተዳደሩ ከአላማዎቹ ውጪ ውጭ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምነው። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬ እለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌዴራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱ ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌዴራል መንግስቱ ጥፋት ነው ብዬ ላስቀምጥ አልችልም። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያደረገ አደገኛ አስተሳሰብ፣ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ሆም ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይህንን ትርምስ የፈጠረ ሀይል ግን ደግሞ በአስር ሺዎች የሚቆጠር ታጣቂ አላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን የአመራር አካሄድ የፈጠረው ችግር ነው። እኔ የጻፍኩት ግጥም አድርጌ ደብዳቤ ጻፍኩት፣ ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያውቀዋል፣ የፌዴራል ኃላፊዎችም ቢያንስ አንተ እንኳ እንዴት እውነት አታወራም? እውነቱ እኛው ራሳችን በፈጠር ነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከሰባ አምስት ሺህ በላይ የዚህ ተጠቃሚ እሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው? ንገሩን ብሎን አንገታችን ጠፍንጎ ያዘን። አሁንም በአስር ሺዎች የሚቆጠር ታጋይ አለ። ይህንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የሚገባ የምንገባበት አካሄድ ስለተፈጠረ ይህንን ማስፈጸ ሶ ፕሪቶሪያ ብዙ ነገሮች ነው ያሉት። ሶ ፕሪቶሪያ የተሟላ መልኩ መፈጽ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በትግራይ በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ። ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌዴራል መንግስቱ የሚወስደውን ድርሻ ይውሰድ። መቀለ ተቀምጬ ሚዲያ በመጣው ቁጥር አምባሳደር በመጣው ቁጥር ፌዴራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ፣ አንዳንዴ ትንሽ ፈሪሃ እግዚአብሔርም ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌዴራል መንግስቱ እየሰጠ መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌዴራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌዴራል መንግስት አይደለም። ራሳችንን ያስቆመ ፖለቲካ ጥቅም ይገኝበታል። ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮች ኔ ጥብቅና መቆሙ ገሌ ማሳልፈው ሰጥቷቸዋል፣ መሬት ሸጠዋል እያለ ወሬ ሲፈበርክ የሚለው ሀይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑስ ይሰቃያሉ። ድንኳን ቢሆን ፀሐይና ቁር የሚከላከል ድንኳንም የለም የተቀዳደለ አራት አመት ድንኳን ውስጥ የተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲትዌሽን ውስጥ ፖለቲካ ፖለቲካ እየተጫወተ አንድም ቀን አንድ ለምንድን ነው ፌዴራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌዴራል መንግስት ባጠፋው ደረጃ መወቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌዴራል መንግስቱ ጋር በየጊዜው እየተገናኘ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዚደንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን፣ ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜው አስተዳደር ለመምራት ነው። ሽኩቻ ያለው ባይዞ ሶስት አራት ሰዋል እኔ ልሁን የሚል አሁን ይመጡ ይሆናል። እንትን ስለማላቅ እኔ አሁን የተፈጠረችኋ ሰላም ተፈጥራ የነበረችኋ ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረባረብ፣ ፌዴራል መንግስት የሚያግዘን ነው ያለሁት። ስልጣኔን አስቆይልኝ፣ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለሁት። አሁን እዚህ ጉዳይ ውስጥ የሚገባ ሀይል ፕሪቶሪያ አልተፈጸመም ብሎ ይላል። ስለዚህ ፌዴራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር የነጋዴ ኢሹ፣ የገበሬ ኢሹ ሄጀ መሞገት በሚገባኝ ሰዓት አሁ የትግራይ ጥቅም አሳልፎ ሰጠ እንዳልባል፣ እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ሕዝብ ለአደጋ እየዳረገ ያለው። እንዲህ ይህንን ክስ የሚያቀርቡት ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ ኮን ይሻል ነበረ ብሎ ደጅ ሲጥሩ ነው የሚሉት። ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ሀይል እዚህ ትርምስ ውስጥ መግባት አይፈልግም። ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል፣ የቆምኩላቸው አላማዎች ይሳካል፣ ተፈናቃዮች ይመለሳሉ፣ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ መስጠቅር አሁን በምታዩት የማህተም መንጠቅ ትርምስ ውስጥ ድርሻም የለው። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም። ግን ሰላም ከተፈጠረ ድንገት ፌዴራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌዴራል መንግስት ምህረት አድርጌያለሁ፣ እገሌ እገሌ የምትባሉ ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለግኸው ቦታ መሄድ ትችላለህ ብለህ ነገር ልን እየተባለ ጠቅላይ ሚኒስትሩ እየነገረ ወይም ሄድ ኳር እንዲ እየተባላችሁ ነው እያልኩ ኖ ሰው እነሱ ሰላም ተፈጥሮ የሚ ልንያዝ የምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚየዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ትችላለህ? በምን ልታሳምነው ይችላል? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራህሉ። ስለ ሁሉም ፖለቲካ መሪ አይደለም ያወራህሉ። ጥቂት ሰዎች ናቸው። ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝደንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይህን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ኖ እዛ ከታየህ ጥቅም አሳልፏል። ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው፣ ወደ ወንበር የመልሰኝ ያለ የት ሟገት የሚሉ ይህን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባ የነበረው። እዚህ ላይ የቀሩ ነገሮች አሉ። አት ሊስት አንዳንዴ እንመን ብዬ ስላሰብኩ ነው። ፌዴራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የሚገባውን ርቀት ሄጃለሁ አለው። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንጻር የመጨረሻው ጥሪ በቀደመ የተደረገው ያው በቅርቡ ጊዜ ከሁለት ሳምንት ሶስት ሳምንት በፊት ፌዴራል መንግስቱ ምንድን ነው እያደረጋችሁ ያላችሁት? ይህን ነገር ቶሎ እንፍታው ቶሎ እንዝጋው፣ እንዳልኳቸው ነው። አንዳንድ ጉዳይ ሪፈረንደም የሚባል አልስማማም ብያለሁ። ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም። ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆም ነው እኛ ነን። ስለዚህ የተጠራ ነው የተቀሰቀሰ ነው። ለወራት በሌላ ጉዳይ ውስጥ ትርምስ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው። ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን፣ በእግር የቻለ በግር በአውቶቡስ የቻለ የሚወጣበት። ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይህን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላው መልኩ ማማላት አለ። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመር ናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመር ናቸው አሉ። ትጥቅ አስረክበናል ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ሀይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንዴ? ይህንን ከማድረግ አንጻር የዘገዩ ነገሮች አሉ፣ ሪሶርስ ስላልነበረ ወዘተ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌዴራል መንግስት በላይ ተጠያቂዎች ብኛ ነው። ይሄንን ነው እያልኩ ያለሁት ምክንያቱም ሰባ አምስት ሺህ ብቻ አይደለም በሁለት ዙር መቶ ሰባ አምስት ሺህ ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለህ የያዝናቸው ፕላኖች ያስቆመው ፌዴራል መንግስት አይደለም። ይህንን እያምታታሁ መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌዴራል መንግስት አስቆመ የሚል ደብዳቤ ነው የጻፍ ነው። አሁን ይህም መቆም መቻል አለበት ምክንያቱም ይፈልገዋል ወጣቱ ይፈልገዋል። ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ ዘጠና ሺህ መቶ ሺህ ስለ ሰጠሁ በምንም መልኩ ልትክሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣ። ፌዴራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም በኋላ የሚቋቋመው በህግ የሚታወቅ ማነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይህን ከማድረግ አንጻር አሁን አሁን አሁን ኃላፊነት ለፌዴራል መንግስት ልወረውር አልችልም ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌዴራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጣልች ነው የፌዴራል መንግስት በቂ የወቀስኩት ይወቃኛል። አሁን ራሳችንን ማየት መቻል አለብን። ሰ ተፈናቃዮቻችን ከማንም በላይ አሁን አሁን አዙ ስፔክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ሀይል ነው። በተለይ ይሄ ስልጣን ለእኔና ለእኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻእቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው። ትግራይ ወይ ጠንከር ያለ አጋጣሚ ተፈጥሯል ብሎ ካመኑ ደግሞ ከእኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚደረግ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገህ የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ ብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሁኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አድርገን አንወሰደው። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሀይስ ቢደርም እንደሚባለው ከፍ ያለ ዋጋ ላቀረበው ብቻ ሳይሆን እዚህ ትርጉም የሌለ ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። ሶ በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንጻር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሏቃለ እነዚህ ቡድኖች ስለ ትግራይ ሕዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ተጠቃሚነት ጋር፣ ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠየያቅን ይሻል እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌዴራል ሀይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ሀይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መሆኑ መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌዴራል መንግስት ጋር የሚታወቅ ስምምነት አለኝ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረቡ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ሀይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉ አውቃለሁ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት፣ ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነቱ እንቅስቃሴ ውስጥ እንደገባ አውቃለሁ። ሶ የፖለቲካችን ከማመስ አንጻር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽ ነው ያለ ነው ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል። እንደ ማንኛውም ክልል ሚሊሻ ይኖረናል ከዛ ውስጥ የመከላከያ ሰራዊት የሚባል ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላ ቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ፣ ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ የኢትዮጵያ አካል ነው። አሁን በጀት አለ ፓስፖርቴ የኢትዮጵያ ፓስፖርት ነው የሚል ነው። እና ኦሎፈ ሰደድን ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎህ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድም። ፕሪቶሪያ እናሳካው ማለት ፍላጎት አባንድን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና፣ የትግራይ ሉዓላዊነት የምንላችሁ ሁሉም ሕገ መንግሥቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይህንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ መንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው። ትክክለኛ ሲምፕል እኮ ነው። ጉባኤ ያደረገ ነው ስትል ፌዴራል ተቋማትን አልቀበልም ብሎ የፌዴራል ተቋማት ምሳሌ የምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም። እዚህ መጥተው ደግሞ ስልጣን ላይ እኔ ገባኝ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያቅም። ይህንን የሚል ሀይል እኔም የምደግፈው ስትል ኢንፌክት የፌዴራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌዴራል መንግስቱ በምን ዓይን ያየዋል እርግጠኛ አይደለሁም። እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ፣ ግን ይሄ ማብቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ የመሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ሕዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላምን የሚፈልግ መቋቋም የሚፈልግ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሆመራ መጥቶ የታገለ በዲዲአር አካተን ዘጠና ሺህ ብር ዘጠና አራት ሺህ ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌዴራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለግኩ ነው።